ምሳሌ ነው። ስለዚህ በመንግስተ ሰማያት ድካማ ስጋ ወደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ ባሉት ሰዓታትና እስከ ሶስተኛው ቀን ድረስ ባሉት እለታት ልንፈጽማቸው የሚገቡና የማይገቡ ነገሮችን ያሳያል። ስጋ ወደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ እጅና እግርን መታጠብ አይገባም። በዚህ ጉዳይ ጠየቁን ጠያቄ ያሉና ምላሹ እዚህ ላይ ያለው እንግዲህ እጅና እግርን መታጠብ አይገባም እስከ ማታ ማለት ነው እንግዲህ ሰርክ። ከልብስ መራቆት ወይም እርቃን መሆን አይገባም፣ ምክንያቱም ስጋ ወደሙን መለኮት ተለየው ያሰኝብናልና። መንበርከክና ስግደትም አይገባም፣ ምክንያቱም ድካም ያስከትላልና፣ አንድም በስጋ ወደሙ ድካም አለበት ያሰኛልና፣ አንድም ወዝ ይነጥባልና፣ አንድም መንግሥተ ሰማያትን በትሩፋታችን በድካማችን አገኘን ያሰኝብናልና ነው አንድም ስጋው ደግሞ የመንግሥተ ሰማያት ምሳሌ ነው ስለዚህ በመንግሥተ ሰማያት ድካም አለ ያሰኛልና ነው መንበርከክና ስግደት የማይገባው ከተቀበሉ በኋላም ምራቅ መትፋት አይገባም ለወጣንያን ከተቀበሉበት ሰዓት ጀምሮ ለ24 ሰዓታት ለፍጹማን ደግሞ እስከ ተቻላቸው ድረስ ምራቅ ከመትፋት መከልከል አለባቸው ታላቁ አባት አባ መቃሪዎስ የቅዱስ ስጋውን የክቡር ደሙን ታላቅነትና ክብር ለመግለጽ ስጋው ደሙን ተቀብሎ ለ60 አመታት ምራቁን ሳይተፋ ኖሯል ከተቀበሉ በኋላ መበጣት መታገም ጥፍር መቁረጥ ጢም መላጨት አይገባም። ምክንያቱም ከስጋ ወደሙ መለኮት ተለይቶታል ያሰኝብናልና ነው ሩቅ ጎዳና መሄድም ፈጽሞ አይገባም ድካምን ያስከትላልና ክርክር መግጠም መጨቃጨቅ አይገባም ክፉ ነገር ወደ መናገር ያደርሳልና ያለ መጠን መመገብ በህግ ጋብቻ ተወስነው ላሉትም ከሁለት ቀናት አስቀድሞ ሩካቤ ስጋ መፈጸም አይገባም የቆረበ ሰው ካለ መጠንቀቅ ነስር፣ ትውኪያ፣ የአካል መድማት፣ መቁሰል፣ ወደ አፍ የሚገባ እንደትንኝ ዝንብ ቢያጋጠመው ንስሐ ሊሰጠው ስለሚገባ ለንስሐ አባቱ መናገር ይኖርበታል። ካለ መጠንቀቅ በንስሐው የተሰጠውን ቀኖና ሳይፈጽም እንደገና መቁረብ አይችልም። አንዳንድ ሰዎች ከተቀበሉ በኋላ እህል ሳይቀምሱ መነጋገር ወይም ተሰጦ መቀበል አይቻልም የሚል ልማዳዊ አነጋገር ሲናገሩ ይደመጣል። የፈጽሞ ስህተት ነው። በመሰረቱ ሥጋ ወደሙን በተቀበሉበት ሰዓት ብቻ ሳይሆን ዘወትርም በቤተ ክርስቲያን ውስጥ ተሰጥኦን ከመቀበል ቃል እግዚአብሔርን ከመነጋገር በቀር ሌላ ነገር መጫዋወት እንደማይገባ የቤተ ክርስቲያን የሥርዓት መጽሐፍ ያዛል። የሚፈልጉት ነገር ቢኖር እንኳ በእጅ ጥቅሻ ማመላከት እንጂ ድምፅ አሰምቶ መነጋገሩ አግባብ አይደለም። ማንም በቤተክርስቲያን ውስጥ ፈጽሞ አይናገር አይናገር። ቤተክርስቲያን የነገር ቦታ አይደለምና ከፍርሃት ጋራ የጸሎት ቦታ ነው እንጂ በቤተክርስቲያን የሚናገር ሰው ይውጣ። በዚያን ጊዜ ስጋውና ደሙን አይቀበል። ወንዶችና ሴቶች ምእመናንም በጸሎት ጊዜና በቁርባን ጊዜ በእግራቸው መቆም ይገባቸዋል። ባለፈው እያመሰገኑ፣ ለሚመጣው ስርየትን እየለመኑ በቤተ ክርስቲያን ውስጥ ሌላ ነገር ከመናገር ይጠበቁ። በቅዳሴ ጊዜ የሚስቅ፣ የሚሳለቅ ቢኖር ካህን ቢሆን ተቀብሎ ወጥቶ አንድ ሱባኤ ቅጣ ይጹም፣ ይስገድ። ሕዝባዊ ቢሆን ሳይቀበል ያን ጊዜ ፈጥኖ ይውጣ ይላል። ከዚህ ውጭ ግን የተቀበሉ ሰዎች ተሰጦ እንዳይቀበሉ ወደ ውጭ ሲወጡም አፋቸውን ካደፉ በኋላ ከሰው ጋር እንዳይነጋገሩ የሚከለክል መጽሐፍ የለም። በሌላ በኩልም ከተቀበሉ በኋላ በእጅ መጨባበጥ፣ በትከሻ በመሳሳም ሰላምታ መለዋወጥና ከሌሎች ጋር በአንድ ማዕድ ተቀምጦ መመገብን የሚከለክል ስርዓት የለም። የቆረበ ሰው የቀረበለትን ማስተረፍ የለበትም። ጨርሶ መብላት፣ ጨርሶ መጠጣት አለበት እያሉ ማስጨነቅም ተገቢ አይደለም። ይህም አብዝቶ ሳይሆን መጥኖ ይብላ የሚለውን ስርዓትና ትዕዛዝ መጋፋት ነው። እርሱ በበላበት ሌላ አይብላ፣ አይጠጣ የሚሉትና የመሳሰሉትም ሁሉ በዚህ መልኩ የሚታዩ ናቸው። አንዳንዶች ስጋ ወደሙን ከተቀበሉ በኋላ ብቻቸውን ወደ ቤታቸው ሲመለሱ የተለየ ችግር ሊገጥመን ይችላል ብለው ስለሚያስቡ ይህም ባለፈው ማይተነዋል የሚጠብቃቸው ሰው እንዲከተላቸው ይፈልጋሉ። ለአክብሮተ ስጋው ደሙ ሰው ማስከተል የማያስነቅፍ ቢሆንም ክፉ ነገር እንዳይገጥመን በሚል የፍርሃት ስሜት የሚጠብቅ ሰው ማስከተሉ ግን ፍጹም ስህተት ነው። በነቢዩ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸው ማል ተብሎ እንደተጻፈ መዝሙር 33 ቁጥር 7 የይሁዳውን ደሙን በተቀበልንበት ሰዓት ግሩማን ሰራዊተ መላእክት በዙሪያችን እንደሚከቡን ልናስብ ይገባል። የነቢዩ ኤልሳ ረድ የሶሪያው ንጉስ የሶሪያ ንጉስ የሰደዳቸውን ጭፍሮች በማየቱ በፍርሃት ተሸብሮ ነበር። ሁለተኛ ነገስት ምዕራፍ 10 ቁጥር 16። ነገር ግን በዙሪያው ያሉትን እንዲያይ ውስጣዊ አይኖቹ ሲገለጡለትና እሳታውያን መላእክት የሚጠብቁት መሆኑን ሲመለከት ፍርሃቱ ርቆለታል። እኛም ውስጣዊ አይኖቻችን ቢገለጡልን በእኛ ዘንድ ቁጥራቸው ታላቅ የሆኑ ሰራዊተ መላእክት መኖራቸውን እናስተውል ነበር። ሰዎች እንዲጠብቁን ማስከተሉ ከእምነት ማነስ የመጣ ልማድ እንጂ የቤተ ክርስቲያን ስርዓት አይደለም። አባቶች ሰይጣንን ሳይሆን ልማድን ፍራ በማለት የሚናገሩት ልማድ ከሰይጣን በበለጠ ለቤተ ክርስቲያን ስርዓት ተቃራኒ የሆነውን ነገር ያለምንም ፍርሃት እንድንፈጽም ስለሚያስገድደን ነው። ስለዚህ ይህን ክፉ ልማድ በብርቱ ልንቃወመው ይገባል። እንግዲህ ብዙ ነገሮች ናቸው ከዚህ ጋር የምናያቸውና እንደ እግዚአብሔር ፈቃድ መቼም እንድንማማርባቸው የሚያስፈልጉ በርካታ ጉዳዮችን ማንሳት እንችላለን። እንደው ይህንኑ አሁን የተነጋገርንበትን ጠቅለል ባለ መልኩ ለማየት እንሞክራለን። ይሄ መቼም ሁላችንም መሰረታዊ ጉዳይ ነውና፣ እንድንጠነቀቅለት፣ እንድናስብበት አምላካችን እንዳይጠንተን በትህትና እንድንቀርብ የሚያስፈልገን ስለሆነ ማለት ነው እነዚህን ጉዳዮች በነገራችን ላይ የተጻፉት አሁን ያነበብንላችሁን ነገሮች ሁሉ ይሄን አድርጉ ይሄን አታድርጉ የሚለው በተለያየ መልኩ መጽሐፎች ከዚህ ጋር የተጻፉ ስላሉ ነው። በተለይ ፍትሐ ነገሥቱ አንቀጽ 13 ፍትህ መንፈሳዊ አንቀጽ 13 ማለት ነው። መጽሐፈ ቅዳሴ፣ ስርዓተ ቅዳሴ፣ ፍት ፍትሀ ነገስት ፍትህ መንፈሳዊ አንቀጽ 12 እና 13 በተለይ በስፋት የተናገረውን ነው እስካሁን ድረስ ወደ እናንተ እያደረስን ያለ ነውና አባቶቻችን ያስቀመጡት መሆኑን እንድንረዳው በሚያጠይቅ መልኩ እንድናየው ነው። እንግዲህ ጠቅለል እናርገው። አሁን የተናገርነው ከላይ ያነሳ ነውን ከተቀበሉ በኋላ ወዲያው ቅዳሴ ጠበል መጠጣት አይገባም። ድርገት እስኪመለስ ድረስ ያስቀደሱበት ቦታ ሄዶ መቀመጥ ወይም መጠበቅ፣ አፍን በመሐረብ መሸፈን፣ ትንኝና ተዋሲያን እንዳይገቡ ከስንብት ወይም ሰርወተ ሕዝብ አስቀድሞ ስጋውን ደሙን የተቀበሉ በሌላ ዛቲ ወይም ጸሪቀ መበለት አፋቸውን አያድፉ። ቅዳሴ ጠበሉም ከአፋቸው አይንጠብጠብ። ፍትህ መንፈሳዊ 13 ቁጥር 527። በቀስታ ሳይጋፉ ወጥቶ በደጀ ሰላም ዛቲ ቀምሶ አፍን ማደፍ። ከቆረቡ በኋላ የሚለውን ደግሞ ነፍስ የተለየው መለኮት የተዋህደው ስጋ አምላክ ነው የተቀበልነውና ምድራዊ ህብስት ያይደለ ከሰማያ ሰማያት የወረደ ስለሆነ፣ አንደኛ ብዙ ማውራት አይገባም። ሁለተኛ ጸብና ክርክር ካለበት ቦታ መሄድ አይገባም። ሶስተኛ ወደ ፍርድ ቤት መሄድ መሟገት አይገባም። አራተኛ አብዝቶ መመገብ ወይም መጠጣት አይገባም። አራተኛ ዘፈን፣ ጫጫታ፣ መዝናኛ ወዳለበት ስፍራ መጫወት መሄድ አይገባም። ከሌላው ከልብስ መራቆት አይገባም። ቢቻል የቆረቡበትን ልብስ እንደለበሱ መዋል፣ ጥፍርን መቁረጥ፣ ምራቅን እንትፍ ማለት፣ ጸጉርን መላጨት አይገባም። በውሃ ልብስን ማጠብ፣ ሰውነትን መታጠብ አይገባም። ብዙ መንገድ መሄድ፣ ብዙ ስራ ለመስራት ራስን ማዘጋጀትም አይገባም። በተለያዩ መዝናኛ ቦታዎች ሁሉ መሄድ አያስፈልግም አይገባም። በዚህ ችለት ይልቅ ፈጽሞ አርፎ ቅዱሳት መጻሕፍትን፣ መንፈሳዊ መዝሙሮችን እያዳምጡ መዋል ይገባል። ስራተ ቅዳሴ ቁጥር 166 በፍትህ መንፈሳዊም ላይ ይሄው ራሱ ተገልጾ ይገኛል። እንግዲህ ይሄንን ጠቅለል ባለ መልኩ መቼም ሁላችሁም በልባችሁ ወይም በልባችን ይዘነዋል ብለን ተስፋ እናደርጋለን። የብዙ ጥያቄዎች የብዙዎቻችሁ ጥያቄም በዚሁ የተመለሰ ይመስለናል። ስጋው ደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ ባሉት ሰዓታትና እስከ ሶስተኛው ቀን ድረስ